ለው ለው መምህር አጠገብሽ ያለውን ዝግ ብዬ ነሄትዘ እንዴት ነሽ አለሁ ዛሬ እንግዲህ እስከ ሁለት ሰዓት ተኩል ድረስ ይዣቸዋለሁ የራሴን ሰዓት ተጠቅሜያለሁ። አንድ ሰዓት ተኩል እስከ ሁለት ሰዓት ተኩል ድረስ አውርተናል። ሰላሳ ደቂቃ ሰርቄባቸዋለሁ። አጠቃላይ አንድ ሰዓት ተኩል የኔ ነው እና ይቅርታ ይደረግልኝ። ምንም ችግር የለም። በጣም እንኳን አደረሰም። ለመጀመሪያ አብ በጣም ደስ ይላል። እየሰማንህ ነበር እኔና ባለቤቴ ቁጭ ብለን። የኛ ህልም ምንድን ነው፣ ባለፈው እንትን ቁርባን እኔ ብቻ ማለት ነው ቅዱስ ቁርባን ስቀበላየኝ ማለት ቅዱስ ቁርባን ያው ሁለት ነው ማለት በማንኪያ የሚሰጠውና የሚጎረሰዋል አይደለ እና እኔ የሚጎረሰው ያየሁት እና ደግሞ በዛን ያል እንትን ካህን አይደለም፣ ቄስ ነበር። ነጠላ የለበሰ ቄስ ነው ያየሁት እና በጣም ውስጥካህን ማለት ቄስ ነው አይደለም ኖ አባባሌ ልካውን ቅዱስ ቆባን ሲያ እንትን ሲሉ የሚለብሱት ልብስ አለ አይደለ ቅዳሴ ላይ አገልግሎት ላይ ያሉ አባት ሳይሆኑ፣ ኖርማል የውጭ ልብስ የለበሱ ማለት ነው ነጠላ ለብሶ አዎ እንደዛ ነው ያየሁት። እና በጣም በቃ ምንድን ነው ብዬ ለራሴ እንትን ብሎኝ ነበረ። በጣም ጥሩ። ስለዚህ ህልሙ ሁለዘወ በህልም ቅዱስ ቁርባን መቀበል ማለት በእውን ተቀበል ማለት ብቻ አይደለም ትርጉሙ። አንደኛ ቅዱስ ቁርባን በስለ ቅዱስ ቁርባን ማሰብ እና ስለ ቅዱስ ቁርባን እያሰቡ አሁን ባየሹ መልክ ማየት ማለት የክርስቶስን ህይወትነት ወይም ደግሞ የክርስቶስን የባህሪ አምላክነትን ማወቅ አለብሽ። አንድ የጎደለ ነገር አለ፣ በአንቺ ውስጥ ጥርጣሬም ጥያቄም የፈጠረብሽ የሆነ ነገር ስላለ የክርስቶስን የባህሪ አምላክነት ህይወትነቱን የህይወት እንጀራ መሆኑን በሆነ አጋጣሚ ማወቅ አለብሽ ማለት ነው ትርጉሙ። ምክንያቱም እኚህ አባት አገልግሎት ላይ አይደሉም ያሉት። አገልግሎት ላይ ሳይሆኑ ያሉት ኖርማሊ ብታናግራቸው ሊያናግሩሽ የሚችሉ አሳልሚ የሚታቸው የሚያሳልሙበት ነው። አገልግሎት ያለ ካህን ግን አታዋሪውም ስለዚህ ቀጥታ ይሄ የሚያሳየው ትምህርት መውሰድ አለብሽ፣ መማር አለብሽ። ቅዱስ ቁርባን እየወሰዳችሁ ነው? አይ አይደለም፣ አሳብ አለን። እንደ እግዚአብሔር ፍቃድ ከሆነ አሰበናል። ካሰባችሁ ደግሞ መጀመሪያ ትምህርቱን ጨርሱ። እሺ፣ ይሄ ነው። በቃ ሌላ ምንም ትርጉም የለውም። ሁለት ነው። አንደኛው ትምህርት ስለ ትምህርቱ ነው። ስለ ጌታችን ዋና ትምህርቱን ሳናውቅ መቀበል እንደሌለብን ለማሳየት ከቤተክርስቲያኑ ግቢ ውጪ ስለ ቅዱስ ቁርባኑ የሚገልጹ ስዕሎችን፣ ሁኔታዎችን ምናምን እናያለን። ቤተ መቅደስ ውስጥ ከሆነና ቁርባን ሲቆርቡ ካየን ግን ነፍሳችን እጅግ በጣም ተጠምታለች ማለት ነው። በነገራችን ላይ ማንኛውም ይህን ትምህርት የሚያዳምጥ ንስሐ የገባ ክርስቲያን ፍቅረኛ ኖረውም አልኖረውም ባለትዳር ሆነም አልሆነም፣ በማንኛውም አይነት ህይወት ውስጥ ቢሆን ንስሐ የገባ ሰው ካለ በእውነት ነው የምላችሁ አንድ ጊዜ ቅዱስ ቁርባን ውሰዱ። በቃ ነፍሳችሁ ደስ ይበላት። አንድ ጊዜ ህፃን ሆነን ብቻ ነበረ የምንቆርበው አሁን ግን ትልቅ ከሆነን በኋላ ኃጢአት ምን እንደሆነ ካወቅን በኋላ ንስሐ ገብተን ብዙ ነገሮችን ካወቅን በኋላ አንድ ጉልበት፣ ኃይል፣ ብርታት የሆነ ሁለተኛ ስርየት ነው። ሌላው ነፍሳችን እጅግ በጣም ተጠምተዋለች እና መቀበል አለብን። ድጋሚ እንኳን ሁልጊዜ ባንወስድ በህይወት ዘመናችን ደስ እንዲለን ነፍሳችንን ምርክት እንድትል እንድትታደስ መቀበል አለብን ብዬ አስባለሁ። ሌላውን ልቀጥል። ሌላው ደግሞ እኔና ህቲ ይመስለኛል እና ቤተክርስቲያን ውስጥ ቆመን መቅደስ ውስጥ እየጸለይን እያለ የኔ መጽሐፍት ውስድና የጸሎት መጽሐፍ ማለት ነው፣ እንዴ የት አለ ቅዱስ እግዚአብሔር አብ የሚለው እሱን ነበር ማንበብ የምፈልገው ትለኛለች። እንዴ ገድ እሱ እኮ የለውም አደል ሁ የኔ የለውም እያልኳት ነቃውኝ። ምን እንደሆነ ግን አልገባኝም። የእግዚአብሔር አብ ድርሳን እግዚአራብ የለም። እንደዛ እግዚአራብ የሚል እኮ የለውም። ጸሎት መጽሐፍች ነው የለውም የምትይው? አዎ መጽሐፉ ላይ የለውም እላት አለው፣ ጸሎት መጽሐፉ ላይ እሷ እሱም መድገም ፈልጋ ማለት ነው። እሷ ይህንን ልጸልየው ስትልሽ አንቺ ደግሞ እኔ ጋ እኮ የለውም አልሻት? አዎ ውስጡ የለም እሷ እላት አለው። የኔ መጽሐፍ ላይ የለውም እላት አለው። ምንሽ ናት? እህቴ መንፈሳዊ ናት። አለማዊ አይ፣ እግዚአብሔር ይመስገን፣ ሁለታችንም አንድ ነን። በጣም እንሰግዳለን እንጾማለን። በጣም ጥሩ ነው። በጣም ጥሩ ምን ታረገ አሁን። መመስለሽ ይሄ ጥቆማው ምንድን ነው? እሷ ስለ እግዚአብሔር አባትነት በውስጧ የሆነ የጎደለባት ነገር አለ። ለምሳሌ የምታማክረው ሰው የላትም፣ እንደ አባትም የሆናት ሰው አባት ቢኖርም ግን በቃ ሚስጥሯን በደንብ የምትዘረዝረው ሰው ስለሌላት አንቺን እያናገረችሽ ነው። ልክ ጸሎት መጽሐፍ ውስጥ እግዚአብሔርን እንደ አባት የማነጋግረው አንድ ክፍል ካለ ባከሽ አሳይኝ እያለችሽ ነው ያለችው። ወደ እግዚአብሔር እንድትቀርብ ብትቺ ደግሞ የእግዚአብሔርን አምላክነት፣ አባትነቱን፣ ጥበቃውን፣ የስላሴን እናትነት፣ ቅድስት ስላሴ አይደል ብለን የምንጠራው። ይሄንን ልጅቷ በነፍሷ የሆነ ትምህርት በማዳመጥ ቸርነቱን፣ ምናምን ስብከቱን ብትሰማ ጥሩ ነው። ለምን መሰለሽ፣ አንዳንድ ጊዜ መንፈሳዊ ብንሆንም ችግሮቻችንን ብቻ እያሰብን እንጸልያለን፣ እንሰግዳለን። ወይም ደግሞ ቅዱስ ቁርባን ወስደን ሊሆን ይችላል እንጂ የእግዚአብሔርን አምላክነቱን፣ አባትነቱን፣ ለእኛ ያደረገውን የከፈለልን ዋጋም ሊሆን ይችላል ቤዛነቱንም ላናስብ እንችላለን። ችግሮቻችንን ብቻ የምናስብ ሰዎች ስለምንሆን እስቲ ከችግሮቻችን ወጣ ብለን አባትነቱን አምላክነቱን መጀመሪያ እናመስግን፣ የአምልኮ ስግደት መስገድ እንጀምር፣ የሚል ትርጉም ያለው እና እባክሽን አንቺ ጋር ስጭኝ ማለቷ ምንድን ነው? አንቺ ጋር የሆነ አንድ ነገር አለ። ይሄ ነው ብዬ የማልገልጸው አንቺን ስጭኝ ካለችሽን፣ አንቺ ጋር እኔ ጋር የለውም ካልሻት ደግሞ ሁለታችሁም በዚህ ጉዳይ ላይ ማውራት አለባችሁ። እንዴት አይኖርም? ጸሎት መጽሐፍ ውስጥ እግዚአብሔር አብን አባትነቱን የሚወደስበት ጸሎት መጽሐፍ ወይም ደግሞ እንዴት የለም? ይሄ የሚያሳየው እግዚአብሔርን አምላክነትና አባትነቱን እያሰባችሁ እንድትጸልዩ የሚያደርግ አንድ የሆነ ሁለታችሁም ወይ ሱባኤ ብትገቡ ወይ ደግሞ ከዚህ በኋላ ዝም ብላችሁ ቸርነቱን ብትጠብቁ መልካም ነው ብዬ ነው የማስበው። የሆነ እንዲሟላላችሁ የምትጠይቁት ጥያቄ እሱን ጥያቄ ካልተሳካ የሆነ ሌላ ነገር ውስጥ የምትገቡ እስኪመስል ድረስ እግዚአብሔርን አንድ የሆነ አጥብቃችሁ የምትጠይቁት ጥያቄ አለ ማለት ነው። ሁለታችሁም እንደዛ ማለት ነው። እሺ አንድ ደግሞ ሌላ አንድ ጓደኛ ያለችኝ እና ወደ ክፍለ ሀገር ይመስለኛል፣ እኔ ባሌ እና እንደዚህ ውህት የሆነን በፈረስ ነው የሚመስለኝ፣ በፈረስ እየሄድን ያቺ ጓደኛ ልብስ ነገር ታጥባለች። ወደ ቀጠር ነገር ነው ቤቷ እና ያው አሁን ስደት ላይ ነን ያለ ነው። እሷም ሌላ ሀገር ነች እኔም ሌላ ሀገር እና ያው ቤታቸው በፊት ስለምንሄድ ወደ ክፍለ ሀገር ነው እና እጠራት አለው ስሟን ማለት ነው። ወይን ይሄ እኮ የነሱ ቤት ነው። ጠራት እንዴ፣ እንዴት ሰዓት ነግሩኝ ትመጣላችሁትልና እንትን ትላለች። ሁለት ልጆች አሏት። ትቆጣለች ማለት ነው። በዛው ስናልፍ ነው ግን እኛ በፈረስ ነው የሚመስለኝ የምንሄደው። ከዛ ቆመን ልጆቿ ሁለት ልጆች አሏት። ምና ሳሙኝ እላቸዋለሁ፣ እነክሳቸዋለሁ፣ እየሳምኩ እነክሳቸዋለሁ። እሷ ግን እንዴት በዚህ ጋር እንዴት አትነግሩኝም? ስታል ዝም ብላችሁ ልታልፉ ነበር ምናምን ትለኛል። ቻር አደለም ያው ቤት ስለምናልፍን ነው ምናምን ና ውሌ ያው ስለማስባችሁ ይመስለኛል። ስለዚ አልሆን ምን እንደሆነ ይህም አልገባኝም። አው ቅድም ያልኩት ነው፣ ፈረስ በድሮ ጊዜ፣ በአሁኑ ደግሞ መኪና ወይም ትራንስፖርት የሚባለው ስሜቶቻችን ናቸው። በስሜት አለ ስጋችን የምንጋልበው ይሄ ስጋችን ስሜታችን ባህሪ ሳይሆን ጸባያችን የሚባሉት ነገሮች በትራንስፖርቴሽን ወይም ደግሞ በፈረስ በአህያ በትራንስፖርት ይመሰላል። እና ከዘመዶችሽ ጋርም ሆነ ከምታውቂያቸው ከጓደኞች ጋር ስለ ፖለቲካ፣ ስለ ሀገራዊ ጉዳይ ምናምን በስሜት እያወራችሁ ከሆነ ይሄን ነገር ማቆም አለባችሁ። ለምን ሳትነግሩኝ ይሄ ነገር መጣችሁ ብላ ማለቱ ሀሳ ምንድን ነው? እንዲሁ ዝግጅት ሳታደርጉበት የሚመጣባችሁ አንድ የሆነ ነገር አለ ወይም አንቺም ሳትዘገጃጅ? የሆነ ድባቴ ውስጥ ሆነች። ለምሳሌ እንበልና እንበል ዛሬ ኢቢኤስ ሲያሳይ የነበረው ዘፈን መዝናኛ ጨዋታ ምናምን ነው፣ ግን በዚህ ሰዓት ደግሞ ጦር ሜዳ ቦታ ላይ የሚሞቱ ወንድም ናቶች አሉ አይደለ? ማዘናጊያዎች አሉ በየቴሌቪዥን ጣቢያ ሁሉንም ጣቢያ ብትመለከች ወይ ፖለቲካ ነው ወይ ዘፈን ነው ወይ ደግሞ ድራማ ጨዋታ ነው እንጂ ያ እየተከናወን ያለውን ላይቭ አያሳዩንም። ስለ ንስሐ ስለ ሞት እያሰብን እግዚአብሔርን ይቅር በለን ማረን፣ ረሞት መጣ፣ ኢትዮጵያ ተከፋፈለች፣ ሲኖዶሱ ተከፋፈለ፣ ህዝቡ በዘረኝነት ተከፋፈለ፣ በአስተሳሰብ ተከፋፈለ ብለን እንዳንሰግድ እንዳንጸልይ የሆነ ብሬንዎሽ ያደረገን ወይም ደግሞ አይምሯችን የተቆጣጠረው ኮንትሮል ማይንድ ያደረገን የሆነ ሀይል አለ። እሱ አዘናግቶናል። እና ድንገት በስሜት ተነድተሽ ማይሆን ውሳኔ ሄደሽ አትምጡብኝ ለምን መጣችሁብኝ የሚያስብል የሆነ ነገር ውስጥ ትገቢያለሽ ብዬ አስባለሁ እና ቆም ብለሽ አስቢበት ከዘግን ሁሌ ከእሷ ጋር የማውራው ስለ እምነት እሷ ሁሌ ስለ ማለት መንፈስ የለም እያምትል ነች እና ሁሌ አስረዳታለሁ ግን አትረዳሽ አትረዳኝም አየሽ አሁን ለምንድን ነው በዚህ ሰዓት የመጣሽብኝ ሰዓት ነግሩኝ ያለችው አሁን እሷ አንቺን የምትሰማበት ጊዜ አይደለም ማለት ነው ይሁን ያልጨረሰችው ነገር አለ በራሷ ህይወት ውስጥ ግልጽ ነው። ያ ያልጨረሰችውን ነገር እስክትጨርስ አንቺ በጸሎት ብቻ አስቢያት ማለት ነው። አንቺ በስሜት ነው የምታወሪያት። ትምህርቱን ስለምታዳምጪ እንዳልኩሽ በፈረስ ነው ሄዳችሁት እና በፈረስ መሄድ ማለት አንቺ ራስሽን በሆነ ነገር ላይ የሆነ ኃይል ይዘሽ መሄድ ማለት ነው። እና ያንን ግን እሷ ምን ልትረዳው አትችልም። ድንገት ነው የመጣሽባት ወይ ደግሞ መንፈስ የለም የምትልሽ አውቃ ልግም እያደረገች ሊሆን ይችላል። በአድ አምልኮ ውስጥ ተቀምጣ ላለማመን፣ አንዴ ገብቼበታለሁ በታለሁ ይህን ነገር ውስጥ ከወጣሁኝ እኮ ንብረት ከሆነ አጣዋለሁ፣ ልጆች ከሆነ አጣቸዋለሁ፣ ህይወትም ከሆነ ላጣው ይችላለሁ ብላ አውቃ ደርቃብሽ ሊሆን ስለሚችል እንዴት ሰው በዚህ ዘመን ኢትዮጵያዊ ሆኖ መንፈስ የለም ለምድል ይችላል ከዚህ ይሄን ነገር በስሜት ከምትነጅና ዝም ብለሽ ልጅቷን ከምትጨቀጭቅያት ወይም ቀለል ባለ አማርኛ እንዲሁ ከምትደክሚ፣ ዝም ብለሽ በጸሎት አስቢያት። እግዚአብሔር ሆይ ግለጥላት፣ በህልምም ይሁን በእውን አንድ የሆን ነገር በህይወቷ ሊያምጣና መንፈስ መኖሩን አሳውቃት ብለሽ ነገሩን ትጉት አርጊ። እሺ አሁን በቃ ጋባኛው ልክ ነው፣ ያህ ነው። አንድ ሌላ ነገር መንትን ሳይሆን ምስክርነት አሳቀድክልኝ። እሺ አሳጠሪውና እሺ ማለት ያው እግዚአብሔር ይመስገን የዛሬ ሰባት ወር ወር ስምንት ወር ኢትዮጵያ ላይ እግሬ ቅንጥስ ነው ያለው። ቅንጥስ ስባል እንደዚህ እንዳይመስል በቃ ስብር ወድቂ ማለት ነው። ምነው እና ልታሸግ ሄጄ ወደ አያውልት አካባቢ በቃ መንፈስ እንደሆነ ገብቶኛል። እቃወመ ነበረ፣ እቤት ውስጥ በጣም እንትንል ነበረ እና እናናገር ነበር በቤተሰብ የመጣ ምናምን አለ እና ሁሌ ስለምቃወም እንደ ስብር ነው እግሬ። እንደዚህ ነው የዞረው ማለት ነው። ከዛ ቀባ ቅዱስ አድርጌ ነው የታሸገው እግሬ በእንትን ማለት ነው ጀሶ። እና በሚገርም ሁኔታ በቃ ማንም ሰው አያምንም። እግሬ ከአንድ ወር ከሁለት ወር ማለት በጣም አስቸጋሪ። ከሁለት ወር ከሶስት ወር በኋላ እግሬ ወደ ቦታው ተመለሰ። መስገድ አልችልም ነበር፣ ምን አልችልም ነበር። እመቤት የታምር በጣም በቃ። ምን በምን መልኩ ተመለሰ? ስለተስለሽ ነው እምነት፣ ጸበል ቀብተሽ ነው ወይስ ምንድን ነው? ስለትኔ ትን የቃጥላ ማርያም አላውቃትም እና በቃ ቃጥላ ማርያም እያልኩኝ ቅባ ቅዱሱን እና ውሃ አደርግና በቃ እምነት አለኝ። የአቡነ ኪሮስ እምነት ነበረኝ። የአቡነ ኪሮስን በቃ ይሄ እምነት የቃጥላ ማርያም ይሆንልኝ አላቅሽም እና በቃ ገጅሽም ትናለንም እና ባሌ እዛ ነበር በቃ ይሄን እና አስገባለው አንቺ ይሄን እግሬን ሰላም አድርገሽ እንደ በፊት ልስገድ መስገድ ሁሉ አልችልም ነበር ማለት በቃ አሰረኝ ማለት ደስ እግር ኢንፎርሜሽን ስቲ ልስገድ ማለትሽ ይሽ ራሱ በጣም ደስ የሚል እውነት በጣም ነበር ማለቅሰው። ማለት በጣም በጣም ነበር ምሰግደው። እግዚአብሔር ይመስገን። በቃ እንዳትሰግድ ነበር ያደረገኝ። እግዚአብሔር ይመስገን ይሁን አሁን በጣም በጣም ደህና ሆኜ በደንብ ሰግድለው፣ በደንብ ፀልያለሁ። ይሄንን ምስክርነት መጨረሻ ላይ የተናገርኩት እንግዲህ አመሰግናለሁ መምህር እግዚአብሔር እግዚአብሔር እንኳን ሚስፈልዩን አደረገልሽ። አሜን አሜን። አዎ በጣም ደስ ይላል። ባለቤትሽ አለ አጠገብሽ? አዎ አለ። እስኪ አቅርቢልኝ። ሰላም ሰላም፣ እንዴት ነው? እግዚአብሔር አለው። እንዴት ነው? ተተባበራት አለ። አብራችሁ ትሰግዳላችሁ? አሁን አንተን አቅርቢልኝ አልኳት። ለምን መሰለህ፣ ከባለቤቴ ጋር አስበናል ስላለችኝ በጎ ህሊና ያለው ሰው ነው፣ በጣም ጥሩ ሰው ነው ማለት ነው ብዬ ነው እንጂ ያለ ፈቃድህ የምትቀርብ ማድረግ አይደለም። ችግር የለም። ኧረ ሁሌ ነው አንተን ትምህርት የምንከታተለው ላይዘን ሁሌ ሰዓት እየጠበቅን እየተከታተልን። ልጆች አሏችሁ? አይ ልጅ የለም። እግዚአብሔር እንግዲህ ሲያመጣው ቤት ውስጥ የመንፈስ ቅዱስ ፍቃድ ሲሆን ፊቱ መልካም ደስ የሚል ጊዜ እንደምታሳልፉ አሁን ካለው በተሻለ አሁንም ጥሩ ጊዜ ላይ ያላችሁት የተሻለ ሁኔታ ውስጥ እንደምትሆኑ ተስፋ አደርጋለሁ። እና ከቅዱስ ሩፋኤል ጋር ያላቸው ትስስር እንዴት ነው ታዲያ? እምቢ ብሎ ነው ወይስ ገና አዲስ ሙሽራ ስለሆናችሁ ነው? አዲስ ሙሽራ ናችሁ? ወገን ለዓመታችን ነው። ልክ በተጋባን በአራት ቀን ነው እግሬ ተሰበርኩት የነበረው ነው። ስለዚህ አሁን ሩፋይልን መልካ ሩፋይልና ድርሳን ሩፋይልን እንደምንም እየተማፀናችሁ አንተ የምትወደው ልጅ ልክ ዛሬ እንደለቀኩት ገጠመኝ ማለት ነው። ዛሬ የለቀኩትን አይታችሁታል። አይ አልሰማ ነው። የሕፃኑ ልጅ በተረገመ ቁጥር እርግማን በተረገመ ቁጥር መልአክ ቅዱስ ሩፋኤል መጥቶ የሚገለጥለት ልጅ ግን፣ ደስ የሚለው ነገር ገና ማኅፀን ውስጥ እያለ እግዚአብሔር የመረጠው ልጅ ነበረ። ምክንያቱም የቅዱስ